እጅግ አሳዘኝ ዜና ተሰምቷል። ከዛሬ ሰባት ቀን በፊት በጣም የምንወዳት፣ የምናከብራት፣ እጅግም የምንሳሳላት ውድ ቤታችን ዘማሪት የምስራች ስሞኦን ወዳገለገለችውም ወደምትወደውም ጌታ ተሰብስባለች። ከዚህም ጋር የተገናኙ አንዳንድ አስደንጋጭ መረጃዎች እየወጡ ነው እና ወንድም ተስፊሽ ይባላል ከካናዳ ያሰፈረው እጅግ አሳዛኝ መረጃ ከእሷ ጋር የተገናኘ ነገር አለና፣ የሞተችውም በአንዳንድ ሐሰተኛ ነቢያቶች አማካኝነት እንደሞተች ለዚህም ተጠያቂ እንደሚሆኑ ነው በጽሁፉ ማስፈር የቻለው እና ይህን ስሰማ እጅግ ለቤተሰቦቿ ለወዳጆቿ፣ ለአድናቂዎቿ በማርክ ሶሊሽን እግዚአብሔር ያጽናናችሁ የሚል መልእክት አስተላልፈን ነበረ። ዛሬ ግን አንዳንድ ምናልባት በዚህ ህይወት የሚያልፉ ሰዎች ስላሉ ራሳቸውን እንዲጠብቁ ለእውነተኛ ለእግዚአብሔር ቃለ ራሳቸውን እንዲያስገዙ ከእንዲህ አይነት ምናልባት አጭበርባሪዎችም ሁሉ እውነተኛ አይደሉም አጭበርባሪዎችም ስላሉ ራሳቸውን በሚገባ እንዲጠብቁና ማስተካከል እንዲችሉ ዘንድ ተስፊሽ ከካናዳ ቶሮንቶ ይላል ያስተላለፈው መልእክት እጅግ አሳዛኝ ነው። እንደዚህ ይላል። ዘማሪት የምስራች ረጅም ጊዜ ቆየ ህመም ነበረባት። ህመሟም አንዴ ይጠፋል፣ አንዴ ይመጣል። ሌላ ጊዜ ደግሞ ተፈውሻለሁ በሚል ሐሰተኛ ነብያት ትንቢት እየታመነች በትክክል ህመሟን ስሜቷን እንዳታዳምጥ አድርጓት እሷም የምታገለግለውም ጌታ እንደማያሳፍራት ብታምንም ከስሜት የጸዳ በእውቀት ላይ ያልተመሰረተ የግርግር እምነት ውስጧ ስላለ ከአንዱ መሆን አልቻለች። በዚህም ጊዜ ነበረ ህመሟም እየባሰ አደባባይ ሲወጣ አስመሳይ ሸንጋይ ሰዎች ገንዘብ ማሰባሰብ የጀመሩላት በሽታውም ስር እስኪሰድ ድረስ አካሏም መንምኖ አቅም እስኪያንሳት እናም እስኪ ሰለ ጥናት ድረስ የሐሰት መልክቶች ይመጡላት ነበር። ነገሩም ሲበዛ ገንዘብ ልመና ቀጠለ። እንዳያችሁት ገንዘብ መሰብሰብ ተጀምሮ በጎፈንድሚ ብቻ ከ35950 35 ዩኤስዲ በላይ ተሰበሰበ። የተሰበሰበው ገንዘብ ስላለ ብቻ በፍጥነት ወደ ውጭ እንድትሄድ ተደረገ። በነገራችን ላይ በንግድ ባንክ የተሰበሰበውም ሳይቆጠረው 35935 ዩኤስዲ የአሜሪካን ዶላር የተሰበሰበው። እዚህ ጋር ብዙ ድራማ አለ። አሁን እሱን ልተወውና ስለ ጉዞው ላውራ። ዘማሪ የምስራች ከመሄዷ በፊት ሀገር ቤት ያሉ ሐኪሞች ትክክለኛዋን መረጃዎችም ሰጥቷት ነበር። ኢትዮጵያ ውስጥም ከአቅም በላይ የሆነው ይህ የካንሰር ደረጃ አራተኛ ደረጃ በሚባል ተገልጾታል። በስመት እምነት ተስፋ የተሞላችውም የምስራች ሀሰተኛ ነቢያቶችም ተጨምሮበት በሆይ ሆይታ ወደ ውጭ ሀገር ሄደች። የኮሚሽንም ተጠቃሚዎችም አጋፋሪም ሆኖም አጠገባውም ነበሩ። የምስራች ሆስፒታል በገባች በሶስተኛው ቀኗ ገና ምንም ሳይታወቅ በኮሚሽን የሰከሩ ሌቦች ፌስቡክ በውሸት የፈውስ ዜና አጥለቅልቆም ብዙ ሰው ይህን የሐሰት ፈውስ ሰምቶ አመሰገነ ለጌታ እኮ የሚሳነው የለም ተባለ። ዘማሪ የምስራች በቪዲዮም ተገለጠች። በተለይ በተለይ አንዱ አደገኛ ሌባ የሆነው ተስፋ የላቸውም ይሞታሉ የተባሉ ሰዎችን ፈልጎ ገንዘብ አክሎም፣ ተስፊሽ ካናዳ እንደዚህ ብሎ ይጽፋል። ገንዘብ የሚያሰባስቡ ግለሰብ እንዲህ ብሎ ፖሰተ ተሰራጭቷል። ስቴጅ አራት ነው፣ ተስፋ የለውም ያሉት የህክምና ባለሙያዎች በእግዚአብሔር ስራ እየተደነቁ ካንሰሩ ከስሩም ተነቅሎ ጠፍቷል። እንዲያቅፎ ሲሸኛዋት ከማየት በላይ ምንታምራት አለ እግዚአብሔርን አምስግኑ ስራው ድንቅ ነው በማለት የምስራችን ፎቶ አድርጎ የሐሰት ምስጋና መሰብሰብ ጀመረ። ይህ ግለሰብ ከሁለት ዓመት በፊት ከላይ የጠቀስኳትን ፎቶ ማለትም በስተቀኝ በኩል ወጣት ዘማሪት መክሊት ግርማ እንደማትተርፍ እያወቀህ በአስቸኳይ ወደ ውጪ ለህክምና እንድትሄድ አደረገ። የራሱን የኮሚሽን ስራ ከሰራ በኋላ መክሊት በሄደችበት በሁለተኛ ቀኗም አረፈች። ልብ ያለው ልብ ይበል። ይህ ሁሉ ሲሆን የሚጠይቅ ማንም የለም። ህዝቤ በስመት የውሸት ብቻ አምላኩን በባዶ ያመሰግናል። እንዴት፣ ለምን ብሎ የሚጠይቅ ሲመጣ ገበናቸው ህዝብ ልሰማው ስለሆነ ሰውን በማሸማቀቅ ስድብ ይጀምራሉ። ሰይጣን ብሎ ስም ያወጣሉ። በዚህ ዙሪያ ብዙ ድራማ ብዙ ለብነት ብዙ ሸንገላ ብዙ ማስመሰል እንዳለ አንድ ቀን በቪዲዮ እና በድምፅ ማስረጃ እንደማቀርብ ቃል እገባለሁ ይላል ተስፊሽ ከካናዳ ለአሁኑ ወደ ዘማሪት የምስራች የመጨረሻው ቀናቿ ልሰራችሁ እና ልጨርስ ዘማሪት የምስራች የመጀመሪያ ከመዋነስ ታደርግ ዶላር ስብሰባ ና አግበስብሶ መብላት የሙያቸው ያደረጉት የውጪ ሀገር ሐኪሞችና ነርሶች በአንድ ከሞ ብቻ እንደተፈወሰች እየነገሯት በስሜትም አሳበዷት። ዘማሪት የምስራች ቃል በቃል እንዲህ ብላ ቪዲዮም ሰራች። ሞተች የተባለችው እህታችሁ አበቃ አበቃላት የተባለችው እህታችሁ እንደገና ህይወት እግዚአብሔር ዘርቶላት ሕይወትም ጨምሮላት ውብ ሆና መዝሙሯን ተቀብላ ወደ ምድረ በዳም ወሰዳት። በበቀል ቀባት አስታጠቀኝ ነው የምመጣው እያለች በአንድ ብዙ ብዙ እያወራች ቪዲዮ ለቀቀች። በስሜት ያበዱ ተከታዮቿ ቪዲዮዎቿን ሺ ጊዜ ሼር እያደረጉ የባሰ በስሜት ውስጥ ከተቷት። በዙሪያዋም የተሰበሰቡት ጥቅመኞቹም የባሰ ነገሩን ያስጮሁት ጀመር። ሰርግ በሚመስል መልኩም ድል አድርጎም የምስጋና ፕሮግራም አዘጋጁ። ዘማሪት የምስራች ምንም ሳትተርፍ ውስጧም ቁጭ ብላ ማድመጥ እንኳን ሳትችል በየመድረኩ እየጠሩ የባሰ አባከኗት። ልጅቷም በስሜት እየተጎዳች ሞቷን እያፋጠነችው ቁጭ ብሎ ተረጋግታ ውስጧን መስማት አቃታት። በመጨረሻ ሞተች በማለት ተስፊሽ ከካናዳ ይህን መልእክት ይጽፋል። ምናልባት ማግኘት የምትፈልጉ ሰዎች ብሎም በራሱ ፔጅ ላይ እስከነ ስልኩ አስቀምጧል። እነዛ ሌባጭ በርባሪ ጴንጤዎችም ዓይናቸውን በጨው አጥበው እህታችን ወደ ተሻለ ክብር ወደሚወዳት አባቷ ሄዳለች ብለው ሌላ ማንነት ይዘው ለእሷ እዛ ይሻላታል በክብር ትኖራለች እያሉ በሽንገላ መገለጥ ጀመሩ። በመጀመሪያውም ለበንጤ የሚሻለው በሰማይ ከሆነው ከዛ ከክብርና ከዛ ስፍራ ለማስቀረት ለምን ገንዘብ ማሰባሰብ አስፈለገ? የምድር ክብር ባልጡ የሚል ጥያቄም ያቀርባል። በነገራችን ላይ የሰው ሀሳብ የሰው ሀሳብ ነው። የሰው ሀሳብን ማክበር መቻል አለብን። ነገር ግን እንደ ማርክ ሶሊሽን በእርግጥ ማውራት የምፈልገው አንድ ነገር አለ። በዙሪያዋ ገንዘብ ሲሰበስቡ የነበሩ ሰዎች ጥቅም ለማግኘት አይመስለኝም። ጀስት ግን ነፃ ሰርቪስ ሲሰጧት ነበር፣ ስለሚወዷት፣ ስለሚያከብሯት ታናሻቸውም ስለሆነች። እግዚአብሔር ያው እንዲህ አይነት አደጋ ሁሉም ሰው ላይ ይደርሳልና ጀስት ለመተባበር ነበር ሲያደርጉ የነበሩት። ይሄኛውን አክሰፍት አላደርገም፣ ነገር ግን እውነተኛ ነቢያት እንዳሉ ሁሉ ሐሰተኞችም ነቢያቶች በክርስቶስ ስም የተነሱ ብዙዎች እንዳሉ ገልጽ ነው። ማንም ማመን ግዴታ ማወቅ ያለበት ነገር ነው። ሶ በታመማችሁ ጊዜ እንዳይነት ነገር ከቤተሰባችሁ በአንዱ ሰው ላይ ሲደርስ አስቀድማችሁ ማድረግ ያለበት እግዚአብሔር ያዘጋጀላችሁን ጸሎት መጸለይ ያለባችሁ። ከዛ ባሻገር በተገቢው በአግባቡ ሕክምና መከታተል መውሰድ መቻል አለባችሁ ራሳችሁን ውስጣችሁን ማድመጥ መቻል አለባችሁ። በዙሪያችሁ ባሉ ሰዎች አማካኝነት ሳይሆን እናንተው ራሳችሁን ራሳችሁን ህመማችሁን መረዳት መቻል አለባችሁ። ከዛ በተሻለ ከዛ በተረፈ አንድ ሰው አማኝ ወደ እግዚአብሔር ሲሄድ አንቀላፋ ነው የሚባለው። ሞት የዛኛውን የዘላለምን ህይወት የምናገኝበት ድልድይ መሻገሪያ ነውና እንደ ክርስቲያኖች አናዝንም። ከኛ ይልቅ እግዚአብሔር ይወዳታል። ከኛ ይልቅ እግዚአብሔር ይልቅ ለእሷ ቅርብ ወዳጇ አባቷም ጭምር ነው፣ አምላኳም ብቻ አይደለም ሰው ወዳገለገለችው ጌታ ወርግ እጠራለች እና በተረፈ ማርክ ሶሉሽን፣ እራሳችሁን ካስመሳይ እና ካጭበርባሪ ሰዎች ጠብቁ። እሷን በህመሟ ጊዜ ከጎኗ ሆኖ የደገፉ ኢትዮጵያውያንን፣ ኤርትራውያንን እንዲሁም ደግሞ ሲያገለግል የነበሩ አጠገባ የነበሩ ታማኝ ወራጆችን እግዚአብሔር ያክብራችሁ፣ እግዚአብሔር ብድራታችሁን ይመልስ። አዲስ የሆናችሁ ቤቱን ሳብስክራይብ በማድረግ ጀምሩ። ተስፍሽ ለዚህ ለመልዕክት እናመሰግናለን። ሁላችሁንም እግዚአብሔር ይባርክ። ኢትዮጵያ ሰላም ትሁን።